ሦስተኛው ዓለም አሁንም ጥያቄው በቀን ሶስት ጊዜ መብላት ነው። ከበርቴዎቹ ደግሞ ቅንጦትን ይገልጹበት ጥግ ድሎትን ያጣጥሙበት መጠን አጥተዋል። ጨረቃን እንደ ውሃ መንገድ ይመላለሱባታል። ማርስ ላይ ካልኖርንም እያሉ ነው። በምድሪቱም ላይ የሚሆኑት ጠፍቷቸዋል። የሀብታችንን መጠን፣ የስልጣኔያችንን ወሰን፣ የመንደላቀቃችንን ልክ ያሳይልናል ያሉትን ሁሉ እያደረጉ ነው። ዛሬም ቅንጦ ትልቅ ከተባሉት የቱጃሮች ፕሮጀክቶች ውስጥ አንደኛው እንመለከታለን። ዝናቸው በዓለም ከናኙ ግዙፍ ኩባንያዎች መካከል ነው። ዝነኝነቱ ዛሬ በምናወራለት ግን አይደለም። መርቼዲስ ቤንዝ ወደ ቤተሰቦቻችን መቼ ሲንን ኩባንያ በቅንጡና ውብ መኪናዎቹ ታውቁታላችሁ። አሁን ደግሞ ድርጅቱ ጥርሱን ከነቀለበት የመኪና ማምረት ውጪ በሌላ አስገራሚ ፕሮጀክት ብቅ ብሏል። አዲሱ የዓለም መነጋገሪያ እሱ ሆኗል። መርቼዲስ ሪል ስቴት ስራ ዝናን ካተረፈው ቤንጋሪ ጋር በጥምረት የውበት ዳርጃ ቅንጦት ልክ የተባለለትን ህንፃ በመሃል ዱባይ መገንባት ጀምረዋል። 341 ሜተርስ ኢትስ ሴት ቱ ቢካም ዋን ኦፍ ዘ ሲቲስ ታለስት ቢልዲንግስ

ሰላምና ጤና የምንመኝላችሁ ወደ ቤተሰቦቻችን፣ ከላይ ያነሳንላችሁ ግዙፍ ፕሮጀክት መርቼዲስ በዚህ ዘርፍ የመጀመሪያው ነው። ከደማቅ አድዋይ ሌላኛው ድምቀት ሊሆን የግዙፍና ዘመናዊ ህንፃ ግንባታ እየተከናወነ ነው። ሲጠናቀቅ 341 ሜትር ዝማኔ እንደሚኖረው ይጠበቃል። የህንፃው ዲዛይንም እጅጉን ያስደንቃል። እንደታቀደው አድርጎ ለማጠናቀቅ ደግሞ 1 ቢሊዮን ዶላር ይፈጃል። ለመሆኑ ይህ ዘመናዊ ህንፃ ውስጡ ምን ይዟል? መርቼዲስ ወደ ሪልስቴት ኢንዱስትሪው ብቅ ያለው ስለምንድን ነው? ከግንባታው ጋር በተያያዘ የሚነሱት የሞራል ሰብአዊነት ጥያቄዎችስ ምንድን ናቸው? የፕሮግራማችን የትኩረት ነጥቦች ናቸው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መርሴዲስ ቤንዝ ከዓለማችን ቀደምት የመኪና ብራንዶች መካከል አንደኛው ነው። በቅንጡነትም ከመሪዎች ተርተ ይሰለፋል። የድርጅቱ ሌላ አካል ተላልፎ ቢሸጥ 80 ቢሊየን ዶላር ያወጣሃል ይባልለታል። ምላዊ የዓለም ህዝብ ተባብረን በጋራ ጥረታችን ይህንን ግዙፍ መኪና አምራጭ እንግዛ ቢል እንኳን ህፃን አዋቂ ሳይ ከሁላችንም ኪስ አስር ዶላር ማዋአት አለብን። ካርል የተባለ ጀርመናዊ ኢንጂነር ከባዶ ተነስቶ ይህንን ግዙፍ ድርጅት ከብዙ ጣውረዶች በኋላ በዓለም ላይ የነገሰ ብራንድ አድርጎታል። እስካሁን ዓለም ላይ ከተሸጡ ውድ መኪኖች መካከል መርቼዲስን የተስተካከለ የለም። ይህ ካምፓኒ እንደ ኤሮያን አቋጠር 2022 ማለትም ከሁለት ዓመታት በፊት ለሽያጭ አቀርባት 955 መርሴዲስ ቤንስ 300 ኤስኤልአር በተከፈለባት ዋጋ እስካሁን ተነጻጻሪ የላትም። የዚች መኪና ገዢ ለደንነቱ ሲባል ይፋ ባይደረግም፣ መኪናዋን የግሉ ለማድረግ 203 ሚሊዮን ዶላር ፎጭ አድርጎ እንደከፈለባት ግን ታውቋል። ወደ እኛ ሀገር ብንመነዝረው ከ20 ቢሊዮን ብር በላይ መሆኑ ነው። መርሴዲስ እንዲያለ ዝና ያለው ጀርመን ያበቀለችው ድንቅ የመኪና አምራች ነው። ይህ ድርጅት አሁን ደግሞ ራሱን በአዲስ መልክ ለመግለጥ ቆርጦ ተነስቷል። በመኪና አምራችነቱ ዝናና ከበሬታን ያተረፈው መርሴዲስ አሁን ላይ በሬልስቴት ልማቱ ብቅ ብሏል። በዱባይም ብርት የቅንጦት መለኪያ ይሆናል የተባለለትን ሕንፃ እየገነባም ይገኛል። ይህ ግዙፍ ሕንፃ ግንባታው ሲጠናቀቅ 341 ሜትር የሚረዝም ሲሆን በዱባይም ይሁን በዓለማችን ሰማይ ጠቀስ የሚል ተቀጽላ ከተሰጣቸው ሕንፃዎች መካከል አንደኛው ይሆናል። በጀርመን እንደሚጠበብባቸው መኪኖች ይሄኛውን ለብቻው የሚሰራው ግን አይደለም ሰዎች ቤንጋቲ ጋር ጣምረው ዘመናዊ ህንፃ እውን ለማድረግ ርብርቡን ጀምረዋል። የዚህ ዘመናዊ ሕንፃ ግንባታ ሲጠናቀቅ 150 ቅንጡ አፓርትመንቶች የሚኖሩት ሲሆን የዓለማችን ረዥሙን ህንፃ ቡርጅ ካሊፋን፣ የዱባይ ቅንጡ ህንፃዎችን ወለል አድርገው የሚያሳዩ ዘናጭ አፓርታማዎችም አሉት። ከነዚህ 150 ቅንጡ አፓርታማዎች አንዱን የግሎ ካደረጉ የኤሌክትሪክ መኪናውን ቻርጅ ለማድረግ የትም መሄድ አያስፈልገውም። ከህንፃው የመጨረሻ ፎቅ ላይ እንኳን ቢሆኑ መኪናውን ፓርክ ለማድረግ የሚሆን ባትሪውን ለመሙላት የተመቸ ተደርጎ ዲዛይኑ ተሰርተዋል። የአፓርታማዎቹ ሳሎንም የቅንጦት የመጨረሻ ጥግ ናቸው በሚባሉ ቁሳቁሶች የተሞላ እንደሚሆን ዲዛይኑ ፍንትው አድርጎ ያሳያል። ቁሳቁሶቹ እጅግ ውድ በሚባሉት ጥቁር ግራናይትና ሌዘር ይሰራሉ። ከኮከብ ቅርጽ ያለው ሎጎ ጨምሮ የመርሴዲስ መለያ ምልክቶችም በእያንዳንዱ አፓርታማ ላይ የሚታተሙበት። የዚያ አፓርታማ ኗሪዎች ቤታቸው ምግብ ሲሰለቻቸው እንደኛ ከግቢያቸው ወጥተው ሆቴሎችን ማሰስ አይጠበቅባቸውም። የእነሱ ድካም ያበቃው በዚህ ህንፃ ላይ አፓርታማ መሸመት የሚያስችል ጥሪት እያጠራቀሙ እለት ነው። ውብ የጋራ መመገቢያ ላውንጆች እዛው ህንፃ ላይ በተንጣለለና በውድ ዲዛይን ተከሽነው ይሰሩላቸዋል። የዘመኑን መጨረሻ ማሽኖች የያዙ ጂሞች፣ ስፓዎችና መዋኛ ገንዳዎችም ይኖሩታል። እያንዳንዱ አፓርታማ የራሱ ብቻ የሆነ የመዋኛ ገንዳዎችም አሉት። የቤት ሰራተኞቻቸውንም ወደ ኩሽናው ጋር ፍራሽ ዘርግታችሁ ተኙ አይሉም። ለነሱ ተብሎ የተሰናዱ ክፍሎችም አሏቸው። አባወራውም እማወራውም የየራሳቸው ሰፋፊ የልብስ መደርደሪያዎች ይኖሯቸዋል። ጌሞችን ለመጫወት የሚሹ ደግሞ ለዚሁ ዓላማ የተዘጋጁ ክፍሎች እና ቁሳቁሶች አሉላቸው። መቼስ ከቅንጡም ቅንጡም አይጠፋም። አፓርታማው እንዳለ የቅንጦት ጥግ ማሳያ ቢሆንም ከሁሉም የላቅና ሁሉን ያሟሉ ክፍሎች ይኖሩታል። እነዚህ ክፍሎች ታዲያ የራሳቸው ብቻ የሆነ ጂም፣ ሲኒማና የማሳጅ ክፍሎች እንደሚኖራቸው ተነግሮላቸዋል ይህ ማራኪና ቅንጡ ህንፃ በ2026 ግንባታው እንደሚጠናቀቅ የሚጠበቅ ሲሆን፣ ሁልጊዜም ዓለምን በማስደነቅ የምትታወቀው ዱባይ በከተማው የሚሰሩት ፕሮጀክቶች አንድም ግዙፍ አሊያም ልዩ ሆነው የሚከወኑ ቢሆንም ይህ ፕሮጀክት ግን ከሁሉም ይለያል ተብሎለታል። የአዲስ ምዕራፍ ጅማሬ ተደርጎም ተወስዷል። በተለይ በኪነ ህንፃ ንድፍ አዲስ ነገርን አምጥቷል። የህንፃ ንድፍ እየት ሊደርስ እንደሚችል ምሳሌ ሆኖ የሚጠቀስ እንደሚሆንም ተመስክሮለታል። ዓለም ድሎትና ተርታ ህይወትን በየፈርጁ መለየት ከጀመረች አንድ የአንድነቱ ዓመት እንደሞላት ታሪክ ያስረዳናል። ከተለመደው ለየት ከተሰለቸው ረቀቅ ብሎ መኖር፣ ከሌላው በልጦ የመታየት መሻት የዛሬ ልማድ አይደለም። እዚህ ልማድ ጅማሪ ኒውዮርክ እንደሆነች ይታመናል። ከተርታው ምግብ ቤት ለየት ብሎ ቅንጡ ሆቴል መሰራት ተጀመረ። አሁን ከፍርፍር ተራ እስከ ባለ ብዙ ኮከብ ሆቴሎች ሰው በደረጃውና በኪሱ ልክ ይመገባል። አመጋገባችን ብቻ ሳይሆን አኗኗራችንም ለየቀል የሆነ መጣ። ለሁሉም መሽቶ መንጋቱ ባይቀርም የቤታችን ነገር ግን ከአቅማችን ጋር የተገናዘበ ከደረጃችን ጋር የተስማማ ከኪሳችን ጋር የተመጣጠነ ሆነ። ባለፉት ጥቂት ዓመታት ደግሞ አንድ የተለየ ልማድን እየተመለከትን ነው። በሌሎች ምርትና አገልግሎታቸው ከበሬታን ያገኙ ግዙፍ ኩባንያዎች ወደ ሪል ስቴት ገበያው ጎራ እያሉ ነው። ወደ ሪልስቴት ገበያው ጎራ እያሉ ከሚገኙት መካከል ለአብነት በፋሽን ብራንድነታቸው የዝና ቁንጮ ላይ የደረሱትን ማንሳት እንችላለን። በዚህ ዘርፍ ዓለም ኮከቦቹ አርማኒ፣ ማሶኒና ዲዝል በቅርብ ዓመታት ደግሞ ቅንጡ መኖሪያ ቤቶችን በመስራት ዘርፍ ብቅ ብለዋል። በጌጣጌጥና ሰዓት ምርቶቿ የምትታወቀው ዝነኛው የጣሊያን ብራንድ የሆነው ቡልጋሪም በቅርቡ ቅንጡ አፓርታማዎችን እንደሚገነባ ወቁልኝ ብለዋል። ሬስቶራንቶቹንም ለምን ይቅርብን ባይ ናቸው። ዝናን ባተረፉ ቅንጡ ሬስቶ ሬስቶራንቶቹ የሚታወቁ ኖቡ ለዚህ ማሳያ ነው። የታዋቂው ሼፍ ኖቡ ማቱሻ ዝነኛው ተዋናይ ሮበርት ዴኔሮ እና ስራ ፈጣሪያ ሜር ቴፐር የተመሰረተው ኔቡ በሬል ስቴት ዘርፉም ውጤታማነቱ ለመድገም ጉዞ ጀምረዋል። ሜክሲኮ ሰርቶ ያስረከቧቸው ቤቶች በእጅጉ ተወደውላቸዋል። አሁን ላይ ደግሞ ከአስር በላይ ታላላቅ ፕሮጀክቶችን በመገንባት ላይ ናቸው። ደግሞ ግዙፍ መኪና አምራቹ ሜርቼዲስ ቤንዝም ይህንን ዘርፍ ተቀላቅሏል። የመርሴዲስ መኪኖች የሀብት መገለጫ፣ የደረጃ ማሳያ፣ የጥራትና ፈጠራ ተምሳሌቶች ናቸው። ሰዎች ደግሞ እነዚህ ነገሮች መኖሪያ ቤቶቹ መገለጫዎቹ እንዲሆኑለት ይፈልጋል። እንደ ብራንድ መርሴዲስ ከብዙዎቹ የሪል እስቴት አልሚዎች የተሻለ ታማኝነትን ለማግኘት አይቸገርም። እንደ ሚያሚና ዱባይ ባሉ ታላላቅ ከተሞች ላይ ብራንድ አፓርታሞችን ደግመን ደጋግመን መመልከታችንም ለዚሁ ነው። ነገሩ እየተዘወተረ መምጣቱ፣ በቀጣይም በዓለማችን ታላላቅ ከተሞች እንዲህ ያሉ የብራንድ አፓርታሞችን መመልከታችን አይቀርም። ምናልባት በቀጣይ የላምቦርጊኒ አፓርታማን በአዲስ አበባ ፌራሪን ህንፃን በለንደን ልንመለከትም እንችላለን። የቢዝነሱ ነገር ደግሞ ሙዝ መላጥ ያህል ነው። እነዚህ ብራንዶች ቀድመው በዓለም የታወቁና ተመርጠው የተወደዱ ስለሆኑ የቀደመ ስኬታቸው አዲሱን ስራቸውን በነፃ ያስተዋውቅላቸዋል። የሚገነቡትን ሬስቶራንቶች በሽም ያለመግዛት የሚቋምጠው ብዙ ነው። ብራንድ አፓርታማዎች ደግሞ ከተርተው አፓርታማ በዋጋ እጅግ ውድ ናቸው። ለአብነት ዱባይን ብናነሳ ብራንድ አፓርታማዎች ከሌሎቹ ስላሳ ከዋጋ ብልጫ አላቸው። ይህ ለሬል ስቴት አልሚዎች ታላቅ የገበያ አማራጭ ነው። እርግጥ ብራንዶቹም በዚያ አትራፊ ናቸው። ለምሳሌ መርሴዲስ እናንሳ። ካምፓኒው በቀደሙ ምርቶቹ አሁንም ትርፋማና ተወዳጅ ቢሆንም በኤሌክትሪክ መኪኖች ገበያ ግን የቀደመ ስኬቱን እየደገመ አይደለም። ታዲያ በዚያ መለጠውን የገበያ አማራጭ በሬል ስቴቱ ማግኘት ያስችለዋል። በዱባይ የሚገነባው መርሴዲስ ቤንጋቲ ብራንድ አፓርታማ ደግሞ ከወዲሁ በብዙዎች ተወዶ ፍጻሜው የተጠበቀ ነው። መርሴዲስ በዱባይ እንዳስጀመረው ያለ ቅንጡ አፓርታ ተማ በሚያሚ እንደሚገነባም አሳውቀዋል። ከመኪና አምራች ድርጅቶች ወደ ሪል ስቴት ዘርፉ ጎራ በማለት ፖርሽ ቀዳሚው እንደሆነ ይነገርለታል። ከ8 ዓመት በፊት ወደዚህ ቢዝነስ የገባው ፖርሻ 2016 በሚያሚ ፓርሻ ዲዛይን ታወር ተሰኘ ብራንድ አፓርታማን ገምቶ ለገበያ አብቅቶ ነበር። ከዚያ አፓርታማ ከ300 ሚሊዮን ዶላር በላይ ጣራ ትርፍ እንደዛቀበትም ይነገራል። 22 ቢሊዮነሮችም በዚህ የፓርሻ አፓርታማ ውስጥ ጥሪታቸውን አፍሰው ቤት ገዝተዋል። ከእነዚህ ቢሊዮነሮች መካከል አቀንቃኟ አልሻኪስ እናም አርጀንቲናዊው እግር ኳስ ጥበበኛ ሊዮናል ሜሲ ይገኙበት ይገኙበታል እነ ሜሲ መኪናቸውን አፓርትመንታቸው ጋር ፓርክ እንዲያደርጉ የሚያስችል ዘመናዊ የመኪና ሳንስር የተገጠመለት እጅግ ቅንጡ አፓርታማ ሲሆን አንድ ቢሊዮን ዶላር ይወጣበታል የተባለለት በዱባይ እየተገነባ የሚገኘው የመርቼዲስ አፓርታማ ደግሞ ከዚህም ከፍ ያሉ የቅንጦት መለኪያዎች እንደሚኖሩት ይታመናል። እንደ መርቼዲስ ታወር ያሉ ግዙፍ ህንፃዎችን መገንባት ግን ከሚያስወጣው ረብጣ ቢሊዮን ዶላር በላይ ብዙ ዋጋ ያስከፍላል። በነገራችን ላይ የግንባታ ሙያ ላይ የተሰማሩ ሰዎች እጅግ አስከፊ በሆነ ሁኔታ ስራቸው የሚያከናውኑ ተደጋግሞ ይሰማል። ለምሳሌ የዓለማችን ረዥም ህንፃ ቡርጅ ከሊፋ ሲገነባ የጉልበት ሰራተኞች በቀን ለ12 ሰዓት በሳምንት ለ6 ቀናት እንዲሰሩ ይደረጉ ነበር። ክፍያቸው ደግሞ በቀን 4 ዶላር ብቻ። እነዚህ የቀን ሰራተኞች ለጉልበት ብዝበዛና ለሰብአዊ መብት ጥሰትም የተጋለጡ ናቸው። ስደተኞች ወደ ዱባይ ሲሄዱ ቪዛ የሚጠይቁላቸው ቀጣሪዎቻቸው ናቸው። ስለዚህ ያለ እነዚህ ቀጣሪዎች መልካም ፍቃድ ስራቸውን መቀየር የሚሆን መልቀቅ አይታሰብም። ይህ የቀን ሰራተኞች ለብዙ ስቃይና እንግልት እንዲዳረጉ እያደረገ ነው። ዩናይትድ አረብ ኤሚሬትስ ይህንን አሰራር የሚያሻሽሉ ህጎችን አውጥቻለሁ ብትልም ተግባራዊ ግን በሚገባ እንዳልተሄደበት ዓለም አቀፍ ሰብአዊ መብት ተሟጋቾች እያጋለጡ ነው። ሜርሴዲስ ከሰራተኞቹ እንግልት ጋር በተያያዘ የቆየ ታሪክ አለው። በ1940ዎቹ ድርጅቱ ከነበሩት 640 ሰራተኞች መካከል የጦር እስረኞች ነበሩ። ያንን የዓለም ጦርነት በስኬት የተሻገረውም ከናዚ ጋር የጥቅም ግንኙነት በመስረት እንደነበር ታሪክ ያትታል። በባሪያ ጉልበት ካዝናውን ያሳበጠ ድርጅት ነው። ለብዙ አስርት ዓመታት ይህንን አስከፊ ታሪኩን አፍኖት ቢቆይም መጨረሻም ስህተቱን አምኗል። አሁንም ግን ከጉልበት ሰራተኞች አያያዝ ጋር የሚከሱት አሉ። ድርጅቱ በአንፃሩ በዚህ አልደራደርም ባይ ነው። በዱባይም ያለፈ ታሪኩ ሳይደገም እንደሚሰራ እየማለ እየተገዘተ ይገኛል። ቁጥሮች እንደሚያሳዩት ግን ምክንያታቸው በይፋ ባይታወቅም በግንባታ ስራዎች ላይ በሚሳተፉ ሰራተኞች ላይ በየዓመቱ ከፍተኛ የሞት ቁጥር እንደሚመዘገብ ሪፖርቶች ያሳያሉ። የሚመዘገበው ከፍተኛ የሞት ቁጥር ከስራ ጫነው በላይ አካባቢው ከፍተኛ ሙቀትም ድርሻ አለው። እነዚህ ሰራተኞች ሙቀቱ እስከ 50 ዲግሪ ሴንቲግሬት በደረሰ ሙቀት እንዲሰሩ ይደረጋሉ። ሰራተኞች ይህንን ከፍተኛ ሙቀት ተቋቁመው ጠራቀሟትን ጥሪት ይዘው ሲመለሱ ሰዎች ለኩላሊት ህመምና ለሌሎች የጤና እክሎች እንደሚዳረጉም መረጃዎች ይወጣሉ። በወረቀት ደረጃ ዱባይ በሀገሪቱ ሰራተኞች በከፍተኛ ሙቀት እንዳይሰሩ ደንግጋለች። ህጉ ገቢር ሲደረግ ግን አይስተዋልም። ያም ሆነ ይህ የአፓርታማ ግንባታ ሲጠናቀቅ ለዱባይ ተጨማሪ ድምቀት መሆኑ እሙን ነው። ሜርሴዲስና ቤንጋሪ ረብጣ ቢሊዮን ዶላር ትርፍ እንደሚያግበሰብሱበት ይጠበቃል። ገንዘቤን እንዴት ልቀናጣበት ያሉ ከበርቴዎችም ቅንጡ አፓርትመንቶችን ያገኛሉ። ስንት የጉልበት ሰራተኞች ሕይወታቸውን እንደሚከፍሉ ስንቶቹ ለጤና እክል እንደሚዳረጉ ግን ቤት ቁጠራቸው እንጂ ዓለም ለነሱ ብዙ ግድ የሚሰጣት አይመስልም። ውድ ቤተሰቦቻችን ለዛሬ ለእናንተ ብናጋራችሁ ያልነው ጉዳይ ይኸው ነበር። በቀጣይ የምንለቃቸው ስራዎችን እንዲደርሷችሁ ቻናላችን ሰብስክራይብ ማድረጋችሁን እና የደወል ምልክቷን ማብራታችሁን አትዘንጉ። ቀጣይ ስራዎቻችሁ ትኩረት ቢሆን የምትሉት ጉዳይ ካለ ደግሞ በሀሳብ መስጫ ሳጥኑ በኩል አጋሩን። ሰናይ ጊዜ።